ራሱኑ በጌታ በኢየሱስም አነባለው። ትንቢት ኤርሚያስ ምዕራፍ አንድ አሜን። በቢንያም ሀገር ባናቶ ከነበሩ ካህናት የሆነው የኬልቅያስ ልጅ የኤርሚያስ ቃል በይሁዳ ንጉስ በአሞጽ ልጅ በዮሲያስ ዘመን በመንግስቱ በአስራ ሶስተኛው አመት የእግዚአብሔር ቃል መጣለት። አሜን። በይሁዳ ንጉስ በዮሲያስ ልጅ በዮአቄምም ዘመን እስከ ይሁዳ ንጉስ እስከ ዮሲያስ ልጅ እስከ ሰዲቅያስ እስከ አስራ አራተኛው አመት ፍጻሜ ኢየሩሳሌም እስከ ተማረከችበት እስከ አምስተኛ ወር ድረስ መጣ ስ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አሜን። የእግዚአብሔር ቃል እንዲህ ሲል መጣ። በሆዲህ ሳልሰራህ አውቅሃለሁ። አሜን። ሚገርም ነው። ከማሐፀን ሳትወጣህ ቀድሻለሁ ለሕዛብ ነቢይ አድርጌሃለሁ። እኔም ወየው ጌታ እግዚአብሔር ሆይ ብላቴና ነኝ፣ እናገር ዘንድ አላውቅም አለው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝንም ሁሉ ትናገራለህና ብላቴና ነኝ አትበል። ካለ፣ በቃ ሄድ ነው። እግዚአብሔርን ታዘዝ። ብላቴና ነኝ ብላቴና ነኝ አትበል ሽማግሌ እግዚአብሔር የታሚያዝን ምንበል፣ ሂድና ተናገድ ኢየሱስ ጌታ ነው። አሜን ሃሌሎያ። ከተቀጥሎ እንዲህ ይላል፣ ክብር ለኢየሱስ ይሁን። አሜን። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸውም አትፍራ። አሜን። ማን እግዚአብሔር ከአንተ ጋር ነው። ሰላም አለሁ። እኔ ከአንተ ጋር ነኝና ምን አትበል፣ አትፍራ፣ እኔ አድንህ አለው። ስለዚህ እግዚአብሔር ያድናል፣ ይታደጋል። ስምል በቃሉ ታምነን ኢየሱስ ለዘላለም ጌታ ነው። ይላል ኢየሱስ ይሁን። ቁጥር ዘጠኝን በደንብ አድምቃቸው፣ ስሙ አሜን። እግዚአብሔር እጁን ዘርግቶ አፌን ዳሰሰው። ልንናገር አፋችን ተዳስሷል። ሃሌሉያ ኢየሱስ ለዘላለም ጌታ አሜን። እግዚአብሔር ፈሪ ልጅ፣ ከዛስ እንዲህ ልበልሃ? እሺ እነሆ ቃሌን በአፍ ውስጥ አኑሬአለሁ። ይሄ አኑሮ ነው ኢየሱስ ጌታ ነው የምንለው። አሜን። ቃሌን በአፍ ውስጥ አኑሬአለሁ። አሜን። ኢየሱስ ጌታ እንደሆነ፣ አዳኝ እንደሆነ፣ አምላክ እንደሆነ እንደሚያስመልክ ተናገር። ቃሌን በአፍ ውስጥ አኑሬአለሁ። ሃሌሉያ። አይገርምም? አው ቃሉን በአፍ ውስጥ ነው እንጂ እኛ ሃይማኖታዊ ተቋምን በአፋችን ውስጥ አላስቀምጥ። እውነት ነው የእግዚአብሔር ቃል ነው አፋችን ውስጥ እውነት ነው። እናንተ ድርጅት የተቀመጠባቸው አፋችን ቲክቶከሮች ብትሆኑ ዩቲዩበሮች ድርጅ ታስቀምጣችሁ አይሰለጫችሁም እንጂ የእግዚአብሔር አፉ እግዚአብሔር እጁ የነካው ሰው የእግዚአብሔርን ቃል ብቻ ነው የሚያወራው። አሜን፣ እድ አሜን፣ ቀጥል። እግዚአብሔር ክብር ለኢየሱስ ይሁን። አሜን፣ ቀጠልኩኝ በጌታ በኢየሱስ እንሆ እነሆ ቃሌን በአፉ ውስጥ አኑሪ ያለው እነሆ ትነቅልና ታፈርስ ዘንድ አሜን፣ ታጠፋና ትገለብስ ዘንድ ትሰራና ትተክል ዘንድ ባዛብና በመንግስታት ላይ ዛሬ አድርጊያለሁ። አሜን። አንድ ነገር እናፈርሳለን። አሜን። ጦርነትን በኢየሱስም ዛሬ እናፈርሳለን። አሜን። የወንድሞችን ደም የሚያፈስ ወንድሞችን የሚያገዳድል የጨለማ ስራ በኢየሱስም የፈረሰ ይሆናል። አሜን። በሰሜን ላይ፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫ ደም አፋሳሽ መንፈስ በኢየሱስ ስም ይሰበር፣ አሜን። በኢየሱስ ስም ስራው ይፍረስ፣ ገለበጥ ነው በኢየሱስ ስም አሜን። ኢየሱስ ለዘላለም ጌታ ነው አሜን። ታፈርስና ትተክል ዘንድ አሜን። ቃልም ምን ብሏል? በእኛ ኑሯል። ኢየሱስ ለዘላለም ጌታ ነው ስንናገር እግዚአብሔር ከእኛ ጋር ይናገራል፣ ያጸነዋል። ክብር ለኢየሱስ ይሁን አሜን። ቁጥር አስራ አንድ ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 አሜን። ደግሞ የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ ብትርን አያለሁ። ሃሌሉያ፣ ቅባት ነው። የለውዝ በባህሪው ቅባት ነው። አሜን። ምናየው እኛ በምድሪቱ ላይ ቅባት ነው። ሞትና ጭንገፋን አናይበይን። አሜን፣ አሜን። በኢየሱስም እግዚአብሔር እምፈጽመው ዘንድ በቃል የተጋለውና መልካምን አይተሃል አለኝ። አሜን። የሚፈጽም አምላክ አለን። አሜን። የምንናገረውን የሚያደርግ አሜን። ጌታ እግዚአብሔር አለ። አሜን። ስለዚህ ኤርምያስን ምናለው መልካም ነገር አይተሃልና በቃሌ ምን እላለው ፈጽሞ አለው። አሜን። አሌሉያ አሜን። በኢየሱስም የጸባይል በኢየሱስም አሁንም ጸጥ እንዲል ቃል ተናገር። አሜን። ኢየሱስ ለዘላለም ጌታ ነው። አሜን። ቁጥር 13 ሁለተኛም ጊዜ እግዚአብሔር ቃል ምን ታያለህ? እያለ ወደኔ መጣ። እኔም የሚፈላ አፍላላ አያለው፣ ፊቱም ከሰሜን ወገን ነው አለው። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ ላይ በተቀመጡ ሁሉ ላይ ይገለጣል። እነሆ እኔ በሰሜን ያሉትን የመንግሥታት ወገኖች ሁሉ ጠራለሁ ይላል እግዚአብሔር። እነርሱም ይመጣሉ፤ እያንዳንዳቸው በኢየሩሳሌም በር መግቢያ በዙሪያ በቅጥሯ ሁሉ ላይ፣ በይሁዳ ከተሞች ሁሉ ላይ ዙፋናቸውን ያስቀምጣሉ። ስለ ክፋታቸው ሁሉ እኔን ስለተዉ፣ ለሌሎች አማልክ ስላጠኑ፣ ለእጃቸው ስራ ስለሰገዱ። የኔ ወንድም ሌላ አማልክትን አታምልክ፣ ለሌላ ክብርን አትስጥ። አሜን። ሰሜን ላይ ምን አለ? ክፉ በሰሜን በተቀመጡት ላይ እንግዲህ፣ በኢየሩሳሌምም ነው ይሄ ነገር የሚለው። በእኛ በኢትዮጵያም ሰሜን ላይ የተነሳ የትኛውም የክፉ ኃይል የማፍታሽ ዘንዶ በኢየሱስ ስም የተወጋው። አሜን። የትኛውም ወጣቱንም የትኛውም ሽማግሌውንም ተጠቅሞ ጣኑን አዋቂው ኢየሱስ ደም የሚያፋስስ ዘንዶ የተመታዩ ነው። አሜን። ይመታ በኢየሱስ ሁሉም። የትኛውም ለእጆቻችሁ ስራ በሰሜን ያላችሁ እንዳትሰግዱ፣ እንዳታጽኑ በደቡብ በምስራቅ በመራብ ያላችሁ ተጠንቀቁ፣ ተመለሱ። አሜን በኢየሱስ ስም ቀጥል። እግዚአብሔር ሰው ክብር ለኢየሱስ ይሁን። አሜን ቁጥር አሥራ ሰባት ፍርድም በርስቱ ላይ እናገራለሁ። አንተ ግን ወገብን ታጠቅ ተነስም፣ ያዘዝኩንም ሁሉ ንገራቸው። በፊታቸውም እንዳላስፈራ አትፍራቸው። እነሆ በምድሪቱ ሁሉ ላይ በይሁዳ ነገስታት፣ በአለቆች ዋና፣ በካህናቶች ላይ በምድሪቱም ሕዝብ ላይ እንደ ተመሸገ ከተማ እንደ ብረት አምድ እንደ ነሐስም ቅጥር ዛሬ አድርግ ያለው። አሜን። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱም ይላል እግዚአብሔር። አሜን ሃሌሉያ፣ ይገርም ነው። ቁጥር 19 ን በኢየሱስም እንደግመዋለን። ኤርምያስ አንድ ቁጥር አስራ ዘጠኝ። አሜን። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ከአንተ ጋር ነኝና ድል አይነሱም ይላል እግዚአብሔር። አሜን። የለም ወንድም፣ እግዚአብሔር ከአንተ ጋር ከሆነ አሜን፣ ድላት ዓለም ላይ ያለው ነገሥታት ተነስቶ ቢመጣ አንተን ድል መንሳት አይችልም። ለምን ሁሉን የሚችለው እግዚአብሔር ከአንተ ጋር ስለሆነ። አሜን። ሁሉን የሚችለው ጌታ ከእኛ ጋር ስለሆነ ድል አይነሱንም። አሜን። ድል አይነሱንም። ጠላትም በለው ሟርተኛውም በለው ደጋሚው በለው አስማተኛው በለው ድል አይነሳም። ኢየሱስ ለዘላለም ጌታ ነው። ይልቁንስ ተመለሱ ለእጆች ስራ አትስገዱ። ለአማልክቶች አትስገዱ። ስግደት ለሚገባው ለጌታ ስገዱ። ኢየሱስ ለዘላለም ጌታ ነው። ታዲያ ስግደት ማን ይገባዋል? ልዑል አምላክ እግዚአብሔር ይገባዋል። ለጌታ ለአምላክ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል። ስለዚህ ክብር ለኢየሱስ፣ ለጌታ ኢየሱስ